እኮ አሁን አንተም ጎድተሃታል። እቺ ይቅርታ

ጉዳይነሽ ቅድሚያ የምሰጥሽ የምወድ ውድ ፋሚሊዎች እንደተፈጠረ ማውቀው ነገር የለም። ቤትዬ የሆነ ነገር ሆነችብኝ እኮ ፋሚሊ፣ ምን ማድረግ እንዳለብሽ እራሱ ግራ ገባኝ። ሷ ምን ባሰርችላት ብዬላ መጣው። እሷ ግን ወፌን ተወደቀች። አሁን ምን እንዳረጋት አላት። እኔ ከሷ ጋር ምን ታረቅ ነው የምፈልገው፣ ሰላም ነው የምፈልገው ፋሚሊ። ሌላ ምንም ነገር አልፈልግም እና እኔ ምን እየተካሄደ እንደሆነ ግራ ገባኝ። አሁን አስታረቃችኋለሁ ብሎ ሰላም አስታረቃችኋለሁ ብሎ ተደበቃለኝ ብልዛ ጫካ ውስጥ ወደዛ ማለት ከዛ አሚር ብሎ ጠራኝ ከዛ ምንድነው ብዬ ስመጣ እሷ ፌንት ወድቃለች። አረ ፋሚሊ እኔ ምንድነው ምን ማድረግ ነው የሚሻለኝ እኔ ቆይ እኔ ቆይ ማፍቀሬ ጥፋት ነው እንዴ እኔ ለሷ ብዬ ነው እንደዚህ ሱፍ ለብሽላት አበባ ይዤ ብዬ አምሮ ብዬ መጣሁት እሷ ግን ፌንት ወድቃ ጠበቀች? እኔ ምን እየሆነች እንደሆነ ራሱ ግራ ገብቶኛል አህሙ ምን እንዳረጋት አላቅም። አህሙ ምን እንዳስነካት ልጅቷን አላቅም? ፌንት ወርቃ ሌላ ነገር እንጂ በጣም ግራ ገብቶኛል ፋሚሊ። ከአህሙ ጋር ያላችሁንም ነገር ጠይቃችሁ ጠይቃታሉ። ሌላ ደግሞ ምን እንደሆነች እና ዛሬ ደግሞ እኔና እሷ እኔና ቤትዬ አብረ የምንሆንበት ቀናችን ነው እና ዛሬ አብረን እንሆናለን። እኔ እና ቤቲ ጥሩ ጊዜ እናሳልፋለን። የተሻለ ነገር ዛሬ የመጨረሻ ነው እሷ፣ ይሄ የመጨረሻ ነው። ይሄ እምቢ ካለችኝ በቃ ምን ማድረግ እንዳለብኝ አ ወይኔ ቁጭት ነቀኝ። ምን ላድርግ? እና እነሱ እዛ ናቸው ዲጂታል ምን እንደሆነ ይቻላል። ምን እንዳረጋ ታላቅ እዚሁ እንጠይቃታለን። እኔ ደግሞ ምን እንዳደረጉኝ አላጣ አባረሩኝ እንዴ! እኔ ነኝ አሁን ላይ አጠገቧ መሆን ያለብኝ። አሁን ነው አጠገቧ መሆን ያለብኝ። እኔ እኮ እኔ ማውቀው እኔ ነኝ የእሷ ማውቀው የለበ መሆን የምንሆን ማውቀው እኔ ነኝ እኮ። ስለዚህ እኔ ነኝ አጠገቧ ለሆን የሚገባኝ እና ፋሚሊ ቤትዬ ዛሬ የተሻለ እናሳልፋለን ዛሬ ለእኔ በጣም የደስታ ቀን ነው። አለቅሰበ ሳይሆን የደስታ ቀን ነው። ተከታተሉኝ ፋሚሊ ባላ አሁን አልፈልግም በቃ ይቅርታ በቃ ቅርታ በቃ አሁን ሂድ እንዳትለኝ በቃ ክርሶ ጋር ምንም ፈልገ አሁን እሺ በለኝ በቃ

አይቻውና ታልቅስ። በቃ ያለውን ነገር እንትን በል። እኔ ፍቅር ንገረኛ ምንድነው? አማ አታስጨንቃት። ምንድነው አሁን የወደቀችው? አታስጨንቃት። አሁን አሁን አሁን አንድ ላይ ሆናችሁ አላልከኝም እንዴ? ሰውዬ አታስጨንቃት፣ አሁን ልጅቷ ቆይ ትረጋጋ፣ ራሷን ስታረል እንዴ እንት እኮ ትረጋጋ በቃ ልጅ ተረጋጋሽ። በቃ ያለውን እውነታ ተናግራለች። ካሜራ ደብቀን ነበረ። ካሜራውን ስታይ ቤተሰብ ማወቅ የለበትም ምናምን ብላ ነው። አሁን መደበቅ ይችላል። አንቺ ምንም ፍቅራችን ወደ ሶሻል ሚዲያ እናምጣው። አንቺ ብቻ እኔን አንቺ እ ነው እማ አልሽ። እናንተ መሀል ያለው ነገር ግልጽ አድርጉት። እሷም እራሷን አጥፍታ አንተም እስኪ ለምንድነው አንቺ ከምትሞች እኔ ራሴን አጠፋልሻል። ነገረኛው ምን ነው እማ፣ ወይ ወይ እና ነገረኛ እስኪ ምንድነው? በቃ ለምንድነው ራስሽ የምታጠፊው? ለም ለምን ብኝ ሞቺ ቢኝ ማሪ እንደምወድሽ እንደማፈቅርሽ አታቂም። ተያይዞሽ ነኝ እኔ። ይቅርታ አሁን እዚህ ጋ ያለውን ነገር ግልጽ አርጉት። እኔ ይሄ ቪዲዮ ይለቀቅ እኔ ቃል ገባልሻለሁ። ሚጎዳ እንደዚህ ራሴ አጣፋት በይ፣ ከፈለገ ይቀራል። ግን ስሚ ቤተሰብ እናወራ አ ቤተሰብ፣ እኔ አወራልሻለሁ። ቤተሰብ እሺ፣ በቃ ዋሽተሻል። ኖርማል ነው፣ በቃ ምንም ማረግ አይደለም። በቃ እኔ ያለውን ነገር ነግራችኋለሁ። ግን እናንተ መሀል ያለውን ነገር በቃ ፍቱት፣ በቃ ፍቱት። እንዴ እሱ ራሱን ስንት ጊዜ ራሱን ለማ ይሄ ልጅ አሁን ይሞታል። አሁን በቃ በቃ አንቺ በእናትሽ የሆነ ነገር እንት በቃ ያንን ጉዳይ ሰርተሽ ፍቅረኛ ወንበራችሁ አይደለ? ስለዚህ በቃ ያንን ነገር እርሾ የተፈጠረውን ነገር አንድ ላይ ሁና ተሙ ሽብኝ ናት። እሺ፣ ምንድን ነው እስኪ ንገሪኝ። ምንድን ነው ንገሪኝ። አሁን ምንድን ነው? አንተ ንገረኝ። እሺ፣ ምንድን ነው የተባባላችሁት? በቃ ፍቅረኛ ነበረች እንትን ብላለች ማለት ዋሽታኛለች። እኔ በዛ ስጮህባት ነው እንትን ያለችው። አሁን ግን እዚህ ጋር እያመማት ስለሆነ ነገሮችን ወደ ሌላ ነገር ከማድረስ ይልቅ ነገሩን ፍቱት በቃ ማላችሁ ያለው ነገር ፈጥቱ። እሺ እናዴ አ ስሚ እዚህ ጋር ማልቀስ ምናምን ሳይሆን በቃ በቃ ያለው ነገር እኮ በምን መልኩ ነው መስተካከል የምችለው እኔ እና፣ አሁን አንተም ጎድተሀታል ገባ

ቃኔ ያለ ሰው መተንፈሳል እንደምትወደኝ እኮ ነገር ነበር ይሄው አይደል እናቴ ቱጂ ያለሽ ነገር በቃ አሁን ያው ቤቲ እኔ ከጎንሽ ነኝ እሺ እንዳልኩሽ ቃል ገብቼልሻለሁ የቤተሰቦችሽንም ጉዳይ እኔ አወራችኋለሁ ችግር የለውም ያለውን ነገር ለምን እዚህ ጋር ሁለታችሁም እየተዋደዳችሁ ለምን ነው የምትለያዩት በማይሆን ነገር ገባ ስለዚህ ያለውን ነገር እናንተም ቀስ ብላችሁ ተነጋገሩበት። አንተም አጥፍተሃል በጣም ትልቅ ጥፋት ነገሮችን ለማስተካከል የሚችለውን ነገር አድርጌያለሁ። ያው እያያችሁ ነው ያለውን ነገር እና በቃ እኔ የምችለውን ነገር አድርጌያለሁ። አንድ ላይ ብቻ አንድ መመክራችሁ ነገር ማለት ነው እ ምንጊዜም ራሳችሁን አዳምጡት። መጀመሪያ ማለት ራሳችሁን ለማዳም ብላችሁ ሁላችሁም። አንተም አንተም የራስህ እዛ ጋ እንትን በቃ ማይሆን ብዙ ነገር ነው ያደረግከው። ገባ ራስህን። እሷ ፍቅረኛ እንደሆነች ለማሳወቅ ብለህ ማይኬድበት ማይደረግበት ማይሆን ነገር አደርጋል። እሱ ስህተት ነው። እንደዚህ እዚህ ነው ያህል ማይደርግ ተናግራለች። እሷ በቃ የቤተሰብ ነው። ምክንያቱም ቤተሰብ እንዳያውቅ ንገሪያቸው። በቃ በአጭሩ ተናገሪ ያሚር ቤተሰቦች አረ የአሚር አይደለም፣ የኔና የቤቲና የአሚር ቤተሰቦች እንዴ ነው ማለት ያንቺ ስለሆነ እነጥ እና ያው እውነታው ምንድነው፣ ቤተሰቦች እዚህ ከናንተ ጋር የምናወራውን ነገር ሁሉንም ነገር ያዩታል እና ታላቅ ወንድም አለኝ እናቴ ቻ ከባድ ከኔ ቀጥሎ አህሙ ያውቃቸዋል ሁሉንም እና እሱ ሱስ ሱስ ስለከበደኝ ነው ቪዲዮ ላይ እነሱን ያልተናገሩትና እናንተን በጣም ከልብ ይቅርታ መጠየቅ ፈልጋለሁ። በቃ ዋሽቻችኋል እና በቃ ትልቅ ይቅርታ፣ በጣም ይቅርታ፣ በጣም እና አንተን ይቅርታ። አሁኑ ደግሞ እስከ ዛሬ ስለዋሸው አንተ ነው አንተነ ከሁሉም በላይ ቀርበ ስታወራኝ የነበረውና ይቅርታ ቤተሰቦች፣ ያው ብዙ ነገር አጥፍቻለሁ፣ ብዙ ነገር አድርጌያለሁ። ያው ይሄ ሁሉ ያደረኩትም እኔና እሷ አንድ ላይ ለመሆን እንዲሳካ ብዬ ነው። ያልተጋቡ ነገሮችን አውርቻለሁ፣ ያልተገቡ ነገሮችን አድርጌያለሁ፣ አቃለው አጥፍቻለሁ፣ ይቅርታ። ግን ከሁሉ ዋናው እሷ መሳካታ ነው፣ አላማዬን ማሳካቴ ነው። አላማዬ እሷ ነበረች፣ አላማዬን አሳክቻለሁ አይደል? እንዲ ለእሷ ብዬ የትም ጥግ ድረስ ሄዳለሁ አሁንም ድረስ የትም እሄድላታለሁ። ምክንያቱም ሰውን ስትወድ ስታፈቀር እስከዚህ ድረስ ላይ ላይ ከሆነማ ምኑና። ላይ ላይም ቢሆን እኮ እኒናሷ ድሮ ተለያይተን ነበር፣ ድሮ እንትን ብለን ነበር። ስለዚህ በጣም ነው ደስ ያለኝ፣ እሷ ማግኘቴ ለእኔ ከሁሉም ኩራቴ እሷ ማግኘቴ። ምክንያቱም ቤቲ ማለት ምታበረታታኝ አታይን በርታ ምትለኝ አይዞህን ያለው ልህ ምትለኝ ቤቴ በጣም ቀላል ሰው እንዳትመስላችሁ ቤተሰቦች፣ በጣም በጣም ብዙ ነገር ነች እና አይደል እንዴ? እናቴ ሁሌ በቃ በርታ፣ ጀግና፣ የኔ አባት፣ የኔ ጀግና ምትለይ የምታበረታታኝ። ያለሷ ያለ ስራ መስራት አልችልም። ብዙ ነገር ስለሆነች ነው ያ ሁሉ አጥቅ ድረስ ሄድኩላት። ያው የፍቅር ነገር የደረሰበት ብቻ ነው የሚረዳኝ። ያፈቀረ ሰው ይረዳኛል። ብዙ ሰው እንዳያችሁት ሰው ራሱን ያጠፋል ከፎቅ ላይ ይዘላል እኔ ግን ያሳ አይደርስብኝ ቤቲ ለማግኘት ችያለሁ ምክንያቱም አረፈደብኝም አይደል እንዴት እሷም ምንም ሳትሆንብኝ እኔም ሳልሞት ከመሞት አላህ እና አህሙ ከአላህ ቀጥሎ አህሙ አድኖኛል ወተት አጠጥቶ አትርፎኛል በዚህም አምላ መሰክ ነው ወዳለው አይደል እንዴ እና ለዚህ ቆመን እኔና ሷ አሪፍ ጊዜ እንድናሳለፍ አባ ተመርክኮን ነፍሴን እስከ መስጠት በፍቅር ስም ቃል ገባለሁ። ዘላለሜን ወድሻለሁ። ለምን ቢባ በጣም ነው ደስ ያለኝ። ስሜት ጉዳይ ነሽ ቅድሚያ የምሰጥሽ የምወድ